እያ ሰጥራች ነው ስጦውን፣ ጥሩ ሰላም። እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁ። እስኪ ላይክ አድርጉልኝ ላይክ አድርጉልኝ ስትገቡ ውዶቼ ማሮቼ

ምን ነው? ማን ነው ጋብዝ? ኦይ መታደል ነው። እስኪ ላይክ አርጉ ቤተሰብ፣ ላይክ ላይክ አርጉ፣ ላይክ አርጉኝ። ሰላም ናችሁ? እንዴት ናችሁ? ግባ። ስንት ሰው ይተጠጠ ባልሽ ለምንድን ነው ዳቦ ያልቆረስከው? ዳቦ እመታ ሴት እንድትቆርሳለች። ኦ ኦ፣ ሰላም እንዴት ናችሁ? ለምን ያለሽ ለምን አንቺ ያመጣሽ ላይ ከአርጉል ቤተሰብ እስክዬ ብር ለምንድን ነው ሃያ ምናምን? እሺ ተከታይ አይደኝ፣ ግን የገቡ ሰዎች ትንሽ ናቸው። ምንድን ነው እናት እና አሁን ስራ እንዴት መጣሽ? ኧረ ሰው አይጠፋም እኮ ሰው አይጠፋም። በእርግጥ ከዛ ሰው አይጠፋም። ምን አልከኝ? እቃ ማጠብ ነው እንጂ እና ለነገሩ ማስተናገዱ ራሱ አቋሸሽ ክብኝ የስጠርቆች ሰላም፣ እንዴት እንዴት ናችሁ? እስኪ ላይክ አርጉ፣ በእናታችሁ ላይክ አርጉ፣ ፎሎ አድርጉኝ፣ ላይክ አርጉ። እ አዎ እውነት ነው። እናውራቸው እስኪ። እንዴት ናችሁ? ደህና ናችሁ? ቤት እንዴት ነው? ቦታ እንዴት ነው? የት ነው ምናምን ሚሊ ልጆች አሉ። እስኪ ዛሬ ካገቡል መልስላቸው። ድንግል እናቴ ነይ ድረሽልኝ። ዛሬ ሰው አሁን ለነገሩ እስኪ ላይክ አርጉኝ ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ ላይክ እስኪ ላይክ አርጉልኝ። እና አንዳንድ ልጆቿ መጥቸ ምን ልስራ አዋጭነቱ ምንድን ነው? የሰው ሀገር መረረኝ ቤት ልግዛ ወይ ቦታ ልግዛ ምናምን የምትሉ በጣም ብዙ ልጆቻሁን በኋሳብ ምናምን የምትመልሱልኝ ያላችሁ በርከት ካላችሁ እንደኔ በተለይ እንትን የእጅ ሙያ ነገር አሪፍ ነው። ሙያ ሙያ መልመድ መታችሁ፣ ሙያ ብትለምዱ ኢቨን በራሳችሁ መስራት ትችላላችሁ፣ ተቃጥራችሁ ትሰራላችሁና ሙያ ነገር በጣም ጥሩ ነው። እና መጥቼ ሽሮ ቤት ከፍታለሁ ምናምን ምትርት እኔ ይቅርታ አልወድም። ሽሮ አረብ ሀገር ስለፋይ ነው ሽሮ ቤት ከባድ ነውና ገባ ገባ በሉ፣ እናወራለን። እስከ ጻፉልኝ ደግሞ እና እንደናችሁ፣ ደህና ናችሁ አላችሁ? ላይክ አድርጉልኝ፣ አመሰግናለሁ። ወዶቼ ላይክ አድርጉ

መሸና ወደ ረብት ወጣ ይደስ ምስጋናዬ ደጆች ቢዘጉብኝ በሩኖ ይታዬ ደጆች ቢዘጉብኝ በሩኖ ይታዬ ይላል አንደበቴ እግዚአብሔር ቅዱስ ነው፣ አይተወኝ የምናውላች እንደሌለ ትናንት የጠበቀኝ ነገም ተስፋዬ። ስለ አለች ነፍሴ ፍቅር ነጌታዬ። እስኪ ላይ ካርጉልኝ ድች ይ ላይክ አርጉ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? ምን እንታዘዝ? ከኢትዮጵያ ወደ ዱባይ፣ ወደ ኩዌት፣ ወደ ባሬን፣ ወደ ቤሩት ዱባይ የምትፈልጉት ነገር ካለ ከኢትዮጵያ ልክላችኋለሁ። ምን ትፈልጋላችሁ? ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቍዓኪ